ከሞት የታመኑ እስከ ሞት የሚታመኑ አባት ናቸው። ስሟቸው ማን ነው? ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቷን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው እሱ? እናንተ የእውነተኛ አባት መልእክት የእውነተኛ እረኛ

ተክሳዝ ናፍቆኝ ነበር። ድንግል ማርያም በሚታቆ ማለት ነው። ስለ ይቅርታ ከተንበረከክ ይቅር የሚለው መድሃን ያለም ነውና፣ እኔ ለድንግል ማርያም ልጅ ሁሉን ሰጥቻለሁ፣ ይቅርታዬም ከልብ ይድረስ። እውነት ከነ ክብሯ ተገለጠች። ብፁዕነታቸው በእውነት በረከታቸው ትድረሰን። አሁን በማርያም ጊዜ

ሰላም፣ እንዴት አላችሁ? በመላው ዓለም የምትገኙ ውድ የኢዮአብ ሚዲያ ተከታታዮች እንኳን ለብርሃነ መስቀሉ አደረሳችሁ። በድጋሚ በሌላ ቪዲዮ ተመልሻለሁ። እንግዲህ በጣም በሚገርም ሁኔታ በትናንትናው ዕለት ወጣቱ በተለያየ ክፍለ ሀገር፣ በተለይ በጎንደር በሌሎችም ቦታ የእመቤታችን የቅድስት ድንግል ማርያምን ስዕል ይዞ ከፍ አድርጎ በዓሉን ሲያከብር ነበር። ብፁዕ አቡነ አብርሃም በባህር ዳር የተናገሩት ብዙዎችን አስደስቶ ብዙ ወጣቶች በዚህ ላይ ደስታቸውን እየገለጹ ይገኛል። ይህን እንመለከታለን።

እንግዲህ የመቤታችንን ስዕል ይዛችሁ ወደ መስቀል አደባባይ እንዳትመጡ ያሉት አባ ህፃን ናቸው። ይህንን ደግሞ አስፈራርተውኝ ነው የሚሉ ነገሮችን አንድ ሚሴጅ ልከው አይተናል እና ያንን እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁኝ ቆዩ። ይህን ቪዲዮ ላይክ በማድረግ ጀምሩት። እስቲ ወጣቱ በተለያየ ቦታ የመቤታችንን ስዕል ይዞ የወጣውን እንመልከት እኔ

እኛ ኦርቶዶክስ ክርስቲያኖች እኛ ኦርቶዶክስ ክርስቲያኖች እኛ ኦርቶዶክስ ክርስቲያኖች እኛ ኦርቶዶክስ ክርስቲያኖች እናንተ እመቤታችንን ስል ስትቀዱ እናንተ እመቤታችን ስል ስትቀዱ እኛ ደግሞ ሰሎን ደግሞ ሰሎን ከፍ አድርጉ

እኛ ደሞ ከፍ እናደርጋለን። እኛ ደሞ ከፍ እናደርጋለን። ከፋዩት እኔም ይሄንን ቻሌንጅ ተቀላቅያለው ቅድስት ድንግል ማርያምን በአደባባይ

ከፍ ከፍ እናደርጋታለን። የተዋሕዶ ልጆች ታሪክ ልንሰራ ነውና፣ ሁላችሁም ይህንን ቻሌንጅ ተቀላቀሉ። ይህንን ቪዲዮ ከሀያ አንድ ጊዜ በላይ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት። ኮሜንት ላይ ደግሞ ገብታችሁ ቅድስት ድንግል ማርያም በአደባባይ ከፍ ከፍ እናደርግሻለን እያላችሁ አጥለቅልቁ።

እንችላለን እንችላለን እንችላለን። ኦርቶዶክሳውያን ዛሬ በዓለም ፓወራችን ያሳየንበት ታላቁ የማይረሳ ቀን ነው። መስቀል ድላችን ነው። መስቀል መዳኛችን ነው።

መስቀል ደግሞ ቤዛችን ነው። ታዲያ ከመስቀሉ ስር ያገኘናትን እመቤታችን ቅድስተ ቅዱሳን ድንግል ማርያምን ደግሞ በዚህ በምትመለከቱት ልክ ከፍ ከፍ አድርገን አሳይተናል። እናታችን ይችናት፣ ማተባችን ደግሞ ይሄ ነው። ኦርቶዶክሳውያንን መንካት ፈጽሞ የማይቻል ነው። ምስማርን ሲመቱት እንደሚጠብቅ ሁሉም ኦርቶዶክሳውያንን መንካት ደግሞ ይባስ ማቀጣጠልና

ለእምነታቸው እንዲኮሩና በእምነታቸው እንዲጸኑ የማድረግ አድማ ነው። ኦርቶዶክሳውያን እጅግ ኮርተንባቸዋል፤ አሁንም እንኮራለን።

እንደተከታተላችሁት ነው። በጣም እጅግ የሚገርም እጅግ የሚያስደንቅ ደስ የሚል ነው። እንግዲህ እመቤታችንን ከፍ አድርገን ከመስቀሉ ስር የተሰጠችን ስጦታ ስለሆነች ከፍ አድርገው በዓለም አሳይተዋልና እመቤታችንን ማያውቃት የለም። ግን ኦርቶዶክሳውያን ሃይማኖታቸውን በዚህ መልክ ገልጸዋል። እንግዲህ ለዓመቱም በሰላም ያደርሳችሁ፣ መቼም ፈተና አይጠፋምና ፈተና እናርቆልን በሰላም ያደርሳችሁ ለማለት እወዳለሁ። እስኪ በብፁ አቡነ አብርሃም ንግግር የተደሰቱትን ወጣቶች ሀሳብ እንስማ።

ስሙ ስለ እመቤታችን በጮሆን ጊዜ ወረው በላናቸው ይታሰሩ ያላቸው የቤተ ክርስቲያን አባቶች ስሙ፣ አምሳና መቶ ጊዜ በደንብ ኮፒሪንክና ና ሪፖርት አድርጉ። በእመቤቴ የአባታችንን ስም በኮሜንት ተሳጸፉ፣ ብፁ አቡነ አብርሃም እያላችሁ በኮሜንት ተሳጸፉ እንዳታሉ። እስከ ሞት የታመኑ እስከ ሞት የሚታመኑ አባት ናቸው። ስሟቸው ማን ነው? ከእናንተ ውስጥ አንድ ጓደኛችሁ ወላጅናትን አጣሎ ፎቶዋን መቅደድ አይደለም

ማጨማደድ አይደለም። ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል። ካለ ዝም የሚል ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝምም አይሉት

እኔና እኔን መሳዮች ለማስታመም ለማስተማር ትግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂር ስንል፣ ወጣቱ ደሞ ትግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናት ሁናታ የተገሰጸች የማይደፈር ነዋ የተደፈረው።

ሰማችሁ አይደለም? እናታችን ስትነካ ጮኸን፣ እናታችን ስትሰደብብን፣ እናታችን ላይ ምራቅ ሲተፋባት ጮኸን እንጂ እናንተ እንደሰጣችሁን ስም ወሮ በላ፣ ሽፍታ፣ አጭበርባሪ፣ ዱርዬ እየሆነን አልጮኸንም። ድምፃችንን የቤተ ክርስቲያን ጠላት አድርጋችሁ ግን የቆጠራችሁ አባቶች እግዚአብሔር የሚፈርድበት ቀን ይመጣል። ወንድማችሁ ናታን እኔም ነኝ። ሰናይ የመስቀል በዓል ይሆንላችሁ። ሰላም እናንተ የእውነተኛ አባት መልእክት የእውነተኛ እረኛ

ተክሳዝ ናፍቆኝ ነበር። ድንግል ማረም በሚታቆ ማለት ነው። ፓስተሮቻችሁን አሳርፉልን፣ አማኞቻችሁን አሳርፉ ብሎል አቡነ አብርሃም መልእክት አስተላልፏል። እናቱ ተነክቶ ማይነሳ ማይቆጣ የለም ብሎ እስከ መጨረሻው መልእክቱን ተከታተሉት። ፍትሕ ለወንድሜ ለባሩክ፣ ያለ ምንም ጥፋት እስር ቤት ላለው ወንድሜ ፍትሕ እንላለን። ተከታተሉ። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅናትን

አጣሎ ፎቷን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራ የእናት ፍቅር የሌለውም ያሰኘዋል። ካለ ዝም የሚል ለዚህም ነው ኦርቶዶክሳውያንም

እናታችን ስትነካ ዝም የማይሉት እኔና እኔን መሳዮች ለማስታመም ለማስተማር ትግስትን ለማዘውተር ቀስ በቀስ ብለን በህግ እንሂድ ስንል ወጣቱ ደግሞ ትግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናት ናታ። የተገሰጸች የማይደፈር ነዋ የተደፈረው። ስለዚህ ለዚህ ለዚህ ልብ አድርጉ። በተለይ በተለይ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

እውነት ከነ ክብሯ ተገለጠች። ብፁዕነታቸው በእውነት በረከታቸው ትድረሰን። የአቡነ አብርሃም ወቅታዊ ቅልብጭ ያለች መልእክት እንደተከታተላችሁት ነው። እንግዲህ ወጣቱ ብቻ ሳይሆን በዚህ ንግግር ያልተደሰተ የለም። በዚህ ልቦ ያረካ ያላረፈ የለም። አባት ፍለጋ ድምፃችሁን አሰሙ ባካችሁ ብለን ስንለምን በነበረበት ሰዓት ነው እንግዲህ ብፁዕነታቸው ይህንን ድምፃቸውን ከፍ አድርገው አለው ያሉትና

ለብፁ አባታችን ረጅም ዕድሜ ከጤና ጋር ይስጥልን። አባትነት እንደዚህ ነው። ለልጆቹ ሲደርስ ልጆቹን ሲያጽናና፣ እውነታን ሲመሰክር፣ የቤተክርስቲያኒቷን ክብር ሲያስጠብቅ ነው ደስ የሚለው። እና ብፁ አባታችን በድጋሚ ቡራኬያቸው ለሁላችን ይድረሰን። እስቲ ስለ ነጋሽ ይቅርታ ከማየታችን በፊት አንድ ነገር ላስቀኛችሁ። ማርያም ስል እንዲያውም በትውፊት ደረጃ ቀደም ብሎ የነበረ ነው። ከሰው ልጅ መፈጠር በፊት ሚካኤል መልአክ በከነፍ

መንጦ ላይ ተደመና ሰወራ ይላል ቅዱስ ያሬድ። ቅዱሳን መላእክት በዕለተ ውድ ነው የተፈጠሩት። የሰው ልጅ የተፈጠረው በዕለተ ዓርብ ነው። ስለዚህ ቅዱሳን በሚካኤል ክንፍ ላይ የእመቤታችን ስዕል ስሎ አሳይቷቸው ነበረ። ስለዚህ ቀደም አድርጎ እግዚአብሔር ለድነት ዓለም እመቤታችን አዘጋጅቶ ነው የሰው ልጅ ሁሉ የፈጠረው። ከዛ በኋላ ደግሞ ሰብአ ሰገል ተብሎ የሚጠሩት ሰዎች አሉ። የጥበብ ሰዎች በማቴዎስ ወንጌል ምዕራፍ ሁለት የምናገኛቸው ማለት ነው። አያታቸው ጀረደሽት ይባላል። በቀትር ሰዓት ከውሃ ዳር ቆሞ ፍልስፍናውን ያይ ነበር ይላል

እመቤታችን በኮከብ ላይ ልጇን እንደታቀፈችውና ሆና ተስላ ታየችው። ቅድመ ልደተ ክርስቶስ ማለት ነው። ያንን ነገር ቀርጾ ከቤተ መዛግብት አስቀመጠው። እንዲህ አይነት ኮከብ በሚወጣበት ሰዓት ሄዳችሁ ይህን ወርቅ፣ የጣን ይህን ከርቤ እንድትገብሩለት የሚል ትእዛዝ ሰጠ ይላል። እንግዲህ እመቤታችን ገና ከመወለዷ በፊት ማለት ነው። ከዛ ቀጥሎ ስዕለ ማርያምን ከሳሉ ሰዎች የሉቃስ ወንጌል ብለን የምንጠቅሰው ቅዱስ ሉቃስ ነው። መልካ ስዕል የሚባል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ሀብታም በትውፊት የከበረች

በእውቀት የበለጸገች ናት እና መልካዓ ስዕል በሚባለው መጽሐፍ ውስጥ ሰላም ለስዕልኪ እንተሰዓላ በእዱ ሉቃስ ጠቢም ወንጌላውያን አህዱ ይለዋል። ከአራቱ ወንጌላውያን አንዱ ቅዱስ ሉቃስ ጥበበኛው ሉቃስ ለሳላት ስዕልሽ ሰላምታ ይገባል ማለት ነው። ይሄም ለቅዱሳት ስዕላት የአክብሮት ስግደት እንደሚገባ ያሳየናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የቅዱስ ሉቃስ ስዕል አለች ጣና ገዳማት ውስጥ።

ከዛ በኋላ የክርስቶስን ነገረ ስቅለቱን በማሳየት ደረጃ ዮሐንስ ወንጌላዊ የሚቀድመው የለም። ያንን በዕለት አርብ ያየውን ሮም ሂዶ እንደገና ስሎ ለማሳየት ችሏል። ያም የሆነበት ምንድነው ምክንያቱ? ጢባሪዎስ ቄሳር የሚባል ገናና ንጉሥ ነበረ። ኢየሱስ ክርስቶስን አይሁድ እንዴት እንደገደሉት እንዴት እንደሰቀሉት እየሰማ ሲያዝን ይኖር ነበረ። ሀዘን ከሚጸናበት ሂዳ አስተምረው ተባለ። ዮሐንስ ወንጌላዊ ሂዶ ስለ ክርስቶስ ሰመሆን

አጠቃላይ ነገረ ስጋዌን ነገረ ድህነትን ሕማሙን ሞቱን በሙሉ ዝርዝር አድርጎ ሲያስተምረው፣ ትምህርቱ ሲገባው እስቲ እንዲሁ እንደሰቀሉት አድርገ ደሞ አሳየኝ በተግባር አለው። ከዛ በኋላ ስዕለ ስቅለቱን ስሎ አይሁድ እንደሰቀሉት አድርጎ ነበር የሳላለት መጀመሪያ እርቃኑን ማለት ነው። ፀሐይ ጨረቃ፣ ከዋክብት ብርሃናቸውን የከለከሉ የአምላካቸውን የፈጣሪያቸውን እርቃን እንዳያሳዩ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስን እርቃኑን አድርጎ ሲስለው ከስዕሉ ዮሐንስን አነጋገረው።

ወበከ መሰቀሉን የአይሁድ ራቄ በኢየሩሳሌም ዳግመኑ ተሰቅለን ይበሩ አይሁድ እኮ በኢየሩሳሌም እርቃኔን አርገው በለታር እነዛ ጨካኞች ሰቅለው ነበር። አሁን ደሞ እንደዛ ታደርግ እንደ ዮሐንስ ሲለው ከለሜዳ አስታጠቀው ይላል። መድኃኒታችን ኢየሱስ ክርስቶስን ከለሜዳ አስታጥቆ መሳለም ከዛ በኋላ የተጀመረ ነው ይላል። ይሄ የኢትዮጵያ ቤተ ክርስቲያን አስተምሮ ብቻ ሳይሆን በዓለም ያሉ በቅዱሳት ሥዕላት በሚያምኑ አሃት አብያተ ክርስቲያናት ሁሉ ያለ ታሪክ ነው። የኛ የግላችን የብቻችን አይደለም ብሎ ሲጨርስ

ሳመው ይላል። ስዕሉን ተሳለሙ። እኛ አሁን ለመቤታችን ለቅድስት ድንግል ማርያም የምሰግደው ከወንጌላዊው ያገኘሁትን እኮ ነው፣ ከቅዱስ ሉቃስ። ለመድኃኒታችን ለኢየሱስ ክርስቶስ ለስዕለ ስቅለቱ የምሰግደው ከማን ያገኝ? ከዮሐንስ ወንጌላዊ ያገኘሁትን ነው። ከዛ በኋላ እንዲያው ተሳልሞት እንዲህ ስሞት ሲል አልለቀዋል፣ የያዝ አድርጎ ሁለት ሰዓት ቆየ ይላል። ቅዱሳት ስዕላት ፍርድ ይፈርዳሉ። ለምሳሌ የቅዱስ መርቆሬዎስ ስዕል፣ ቅዱስ መርቆሬዎስ እዚህ በኢትዮጵያም አለ እዚህ አርማንያ የሚባለው ቦታ

ወረብ ሲወረብ የሚንቀሳቀስ ማለት፣ እዚሁ ሸዋ ውስጥ እኮነ ያለ። አንድ ጊዜ ቅዱሳን አባቶቻችን እነ ባስሌዎስ፣ ቅዱስ ጎርጎሪዎስ ነበሩ። ኡልያኖስ የሚባል ካህዲ ነበረ። ምህመናን ከዋሉበት እንዳያድሩ ካደሩበት እንዳይውሉ የሚያሰድዳቸው ማለት ነው። እነ ባስሌዎስ ከስዕሉ ፊት ሄደው ከቅዱስ መርቆሪዎስ ተማጸኑ ይላቸዋል። ወዲያውኑ በሩ ሄዶ ስዕሉ ኡልያኖስን ገሎት ደሙ ከስዕሉ እንዳለ ቁጭሎ አዩት። ቀተልኮኑ ለኡልያኖስ አሉ።

ደነነ ስዕል ከመቕሆ ዘይብል አዎ እንደሚል እንዲህ ብሎ ግልጽላቸው ይላል። ካልተመለሰሱም ይሞታል። እንዲህ የሚያደርጉ መናፍቃን እንደ ኦሊያኖስ ካልተመለሱ ዛሬም ይሞታሉ። ቀደም ከዚህ ቪዲዮ ላይ እንዳየ ነው፣ እንደተረዳ ነው። አንዲት እህት ባለማወቅ ባልገባት ነገር ሰዎች በሳሉባት ነገር ዘላ ገብታ

የእመቤታችን የቅድስት ድንግል ማርያምን ስዕል የመልአኩ የቅዱስ ገብርኤልን የሌሎችም የቅዱሳን የናቡነ ተክለ ተክለ ሃይማኖትን ስዕል ሁሉ እየቀደደችና እየጣለች ትታይ ነበረ። እስቲ አጥፋኝ ትል ነበረ። ይሄ እኮ እግዚአብሔርን ማነሳሳት እኮ ነው። ግደለኝ አጥፋኝ ማለት እኮ ነው። ጸንሆ ላሞሪዮን እስከ የትፌጸም ኃጢአት ሆነ። እግዚአብሔር መሐሪ አምላክ እኮ ነው። የማይመለስም ከሆነ የሚመለስም ከሆነ እሱ ያውቃል፣ ሁሉ ነገሩ። የማይመለሱትን ነዑልያኖስን ገሉ አሳይቷል።

ለሚመለሱት ደግሞ ጊዜ ይሰጣቸዋል። የማይመለሱም ከሆነ ጊዜው ሲደርስ ያጠፋቸዋል። አሁን እነዚህ ሰዎች ለቅዱሳት ስላት ለምንሰግዳላቸው እኔ የሚሰግደው ለኢየሱስ ብቻ ነው ይላሉ። ስዕሉ አያጠፋም አይገልም የሚል ደግሞ ቃል ሲናገሩ ይሰማሉ። እውነት ከመድኃኒታችን ከኢየሱስ ክርስቶስ እና ከስዕሉ ማን ይበልጣል? ኢየሱስ ክርስቶስ አይሁድ ኢየሱስ ክርስቶስን እኮ እንደ ብራና ወጥረው በመስቀል ላይ ሰቅለው ምራቅ ሲተፉበት ነው ዋሉ አደል። ምን አደረጋቸው?

በጦር ሲወጋው ለንጂኖስ እኮ ደሙ ተፈናጥቆ አይኑን አላበራለትም? በወንጌል ላይ አልተጻፈም? ይሄ ሃይማኖት በግፊት የሚረዱት ነገር አይደለም፣ በትምህርት የሚያውቁት ጉዳይ ነው። ለመምራችን ቃልዮትን ያሰማልን። እንግዲህ ሊቃውንቱ ተሰብስበው በዶንኪ ቲዩ በእሸቱ ቤት ነው ይህንን ነገር ሲናገረው የነበሩት። በጣም ደስ ይላል። የቅዱሳ ስዕላት አሳሳል እንዴት እንደሆነ ስለመቤታችን ስለሌሎቹም በስፋት ገልጸዋል። እና እግዚአብሔር አምላክ ሊቃውንቱን በእድሜ በጸጋ

ይጠብቅልን የኛ ቤተ ክርስቲያን ይቺ ናት። ዝም ብለው በተለምዶ ደስ ስላለን የምታደርግ ስላልሆነች እያንዳንዷ ነገር አመክንዮ አላትና እግዚአብሔር ለሊቃውንቱ ዕድሜን ከጤና ይስጥልን። እሺ ነጋሽ ማን ነው ይቅርታ የተቀበለው? ራሱን ለሀገርና ለወገን የህይወት መስዋዕትነት እየከፈለ ባለ የወታደር ዩኒፎርም፣ እንዲሁም በፕሮቴስታንት እህት ወንድሞቻችን ቤተ እምነት ውስጥ በመሆን ሰሞኑን ትፈነዳለህ፣ ትሞታለህ

የሚል ዛቻን ያወጣ የነበረ አንደበት ዛሬ ከቅድስት ቤተ ክርስቲያን ስወጣ ለይቅርታ ተዘርግቶ አየሁት። ወንድሜ የሚገልም የሚያደንም የድንግል ማርያም ልጅ መድኃኔ ዓለም ነው። እነሆ ትላንትና ትሞታለህ፣ ትገደላለህ የሚል አንደበት ዛሬ በፍቅር የእውነት ከሆነ ስለ ይቅርታ ከተንበረከክ ይቅር የሚለው መድኃኔ ዓለም ነውና እኔ

ለድንግል ማርያም ልጅ ሁሉን ሰጥቻለሁ፣ ይቅርታዬም ከልብ ይድረስ። ታዲያ ይሄንን ስል ቅድስት ተዋሕዶ የነገረችኝን ቅዱስ መጽሐፉ ያስተማረኝን ይቅርታ እነሆ ከልቤ ካለህበት እንዲደርስ ሰድጃለሁ። እንኳን አደረሰ ማስተር ጸጋዬ። ወደፊትም ቢሆን ከእንዲህ ያለ ሁኔታ ድንግል ማርያም ትጠብቅ። የተከታተላችሁት ነው እንግዲህ ማስተር ጸጋዬ ነው፣ ማስተር አብነት ጸጋዬ

ያው እገልሃለሁ ወንጂ ፈንጂ ወረዳ ነ ሲለው እንደነበረ ሁላችሁም ታስታውሳላችሁ። በርካቶች በዚህ ላይ ድምፅ ሆናችኋል። እና ይህንን ተከትሎ እንግዲህ ይቅርታ አድርግልኝ ብሎ ይቅርታ ደብዳቤ ይቅርታ ቪዲዮ ሰርቶ ነበር። በተለይ ነጋሽ ይቅርታ አድርግልኝ ኦርቶዶክሳን ይቅርታ አድርጉልኝ ብሎ ጥያቄ ጠይቆ ነበር። ይሄ ይቅርታነቱ እንግዲህ ነጋሽ ተቀባይነት አግኝቶ ይቅርታ አድርጎለታል። ኦርቶዶክስ ሁልጊዜ ይቅርታ አድራጊ ናት፣ በምሕረት በይቅርታ የምታምን

ከአምላኳ ከክርስቶስ የወረሰችውን የምተገብርናትና ነጋሽ ወንድማችን እግዚአብሔር ይስጠን። እሺ አባ ሕፃን እንግዲህ አንድ የወጣውን የቀረበበት የማርያም ዘማርያም ይባላል የሎዛ ሚዲያ ባለቤት በሱ ለሱ የላኩለትን ደብዳቤ ተከታተሉ፣ ላንብብላችሁ። ስቱዲዮችን ድረስ ፖሊስ ይዘው መጡ ከኮምቦልቻ፣ ደከመኝ እንደመጣው ምሽት 12 ሰዓት ቤት እንድገባ እንኳን አልፈቀዱልኝም።

ኮማንድ ፖስቱ ሲገመግመኝ ነው ያለው አሉ። አሁን ከእስር ቤት ነው የመጣሁት አሉ። በዚህ በተለቀቀበት ሚዲያ ማረሚያ ካልሰጠም ወች ይገኛሉ አሉ። መጀመሪያ የተቀረጸው ስህተት አልነበረውም የማርያም ምስል ሰው ሁሉ ይዞ እንዲወጣ ቀስቅሰሃል ነው የተባልኩት አሉ። ሲደነግጡ መድረሻቸው ጠፋቸው። የቀደመው ቢታረም አልነበረውም የሚቀጥለውን ፖሊስ ይዘው መጥተው ነው ምሽት ሁለት ሰዓት ላይ ተቀርጸው ምሽት ሁለት ሰዓት ከአስር እዚያው በቆሙበት

ኤዲት ተደርጎ የተለቀቀላቸው እንግዲህ የእመቤታችን የቅድስት ድንግል ማርያምን ምስል ህዝበ ክርስቲያኑ ይዘው እንዲወጣ ቀስቀሳ አልተብዬ ነው ብለው ነው እንግዲህ ይህንን ዘማርያም የጻፈው የሎዛ ሚዲያ ባለቤት ነው። ግን እሳቸው የእመቤታችንን መሰከሩ እንጂ ይዛችሁ ውጡም አላሉ። እኛ በመስቀል በዓል የእመቤታችንን ምስል ይዘን ወተን አናቅም። ና እንግዲህ አስፈራርተውኝ ነው ይህንን ያደረግኩት ይላል። ከቴክስቱ ላይ ይህንን መረዳት እንችላለን። እና ይህ ደግሞ ፍጹም ስህተት እንደሆነ ማንም እሳቸውንም

መቼም የተናገሩ ስለእመቤታችን ሲመሰክሩ ደስ ብሎን፣ ደግሞ ተመልሰው ይዛቸው አትጡ እኛም እኮ እሳቸው ባይሉ ባይዘው ይዘንም አንወጣም። በመስቀል በዓል ላይ የእመቤታችን ስዕል ወጥቶም አያውቅም፣ ኦርቶዶክሳውያንም አድጎ አያውቁም። ያው ሰሞኑን ስዕሉ በመቀደዱ በጣም ብዙዎች ስላዘንን፣ አባቶች ዝም ስላሉ፣ ፍትህ ስላላገኘን ነው እንጂ መስቀል በዓል ላይ የእመቤታችን ስዕል ይዘን አንወጣም ነበር። ነገር ግን ቀሰቀሱ። ወጣቱ ደግሞ በእናቱ

ቀልድ ያቅም እናት ስትነካ በየቦታው የመቤታችንን ስዕል ከፍ አድርጎ ይልቅ ክብሯ ተገለጠ ሌሎችም በደንብ ስለዚች እናት እንዲያጠኑ እንዲያውቁ እንዲያነቡ እረርቷቸዋልና መቼም ለበጎ ነው ምክንያት አለው ብለን እናምናለን እሺ በመጨረሻ እስቲ አንድ ስንክሳር ላስቀኛችሁ እኔ ግን ከወዲሁ ሰናበታችኋለሁ ተከታተሉት ኢትዮጵያዊቷ ጻድቅ ሰማይት ድንግል መነኮስ ነቢይ ሐዋርያ

እናታችን ቅድስት ጸበለ ማርያም ነገ መስከረም 18 የዕረፍት በዓሏ ነው። እናታችን ቅድስት ጸበለ ማርያም በጸበሏና በእምነቷ የመካኖችን ዕንባ የምታብስ ጌታችን መድኃኔ ዓለም ኢየሱስ ክርስቶስ በድሃ በኔቢጤ ተመስሎ ቁራሽ እንጀራ የለመናት በኋላም በጀርባሽ ዘይኝ ብሏት ያዘለችው ስነ ስዕሏንና ገድሏን የያዙ ሰዎችን፣ በስሟ የተማጸኑ ሰዎችን ከአጋንንት ሥራት ነጻ የምታወጣና ከማንኛውም መከራና ደዌ የምታድን

ቤተሰቦቿ ያለ ፈቃዷ ቢድሯት ሁልጊዜም ቢሆን የሕይወት ዘመን ጠባቂዎቿ የሆኑት ቅዱስ ሚካኤል፣ ቅዱስ ገብርኤልና ሊቀ ሰማዕታት ቅዱስ ጊዮርጊስ ነጥቀው ወስደው ከአረሚ ጋብቻና ከአረሚ ሩካቤ የታደጓት፣ ከዚያም በአቡነ ገብረ ማርያም ዘደብረ ሐንታ አማካኝነት መንኩሳ ተጋድሏን የጀመረች ከተጋድሏ ጽናት የተነሳ ባለሟልነትን አግኝታለችና የስሟ ትርጓሜም የእናታችን የቅዱስ ድንግል ማርያም ትቢያ ማለት ነውና

እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በየጊዜው እየመጣች ጡቷን ታጠባት የነበረ እስከ ዕለተ ሞቷ ድረስ ሲጠብቋት የነበሩት አራቱ ነብሮች የእግሯ ትቢያ ትኩስ ስጋ ሆኖላቸው ያህንን እየተመገቡ የኖሩላት እናታችን ሁሌም ቢሆን ጸሎት ስታደርግ ታነባ ታለቅስ ነበርና እንባዋን ሰው እንዳያይባት አፈር ታለብሰው ነበር። ገላዋንም የእሾ ዛንጀር ባለበት የብረት ሰንሰለት ትገርፍ ነበርና ስጋዋ እየተቆረሰ መሬት ላይ ሲወድቅ ያንንም ሰው እንዳያይባት መሬት ውስጥ ቀብረው ነበር።

በቤተ ክርስቲያን ውስጥ የሚገኝ መቃብር ላይም ቆማ እየጸለየች እያለ በመቃብር ውስጥ የሚገኙ ሙታን ሲጮሁና ሲያለቅሱ ሰማች። ጩኸትና ለቅሷቸውንም በሰማች ጊዜ በጸሎት ላይ ጸሎትን በእንባ ላይ እንባን በስግደት ላይ ስግደትን በደንብ አርጋ ጨመረችና ሱባኤ ያዘችላቸው። በባህሪው ቸርና መሐሪ የሆነ ልዑል እግዚአብሔርም ጸሎቷን ሰምቶ እነዛን ኃጢአተኞች ማረላት።

እናታችን ቅድስት ጸበለ ማርያም በሰንበት በሰንበት ቀን ብቻ ከእንጨት ፍሬዎች ለቁመተ ስጋ ያህል ትቀምስ ነበረ። በእየቀኑ የምትሰግደውም 8800 ነበር። የጌታችንን የመከራ ግርፋት እያሰበች አንድ ሺህ ጊዜ

አገዛዛቸውና ፍርዳቸው መልካም ይሆን ዘንድ ስለ ንጉሡና ስለ ሊቀጳጳሱ አንድ ሺህ ጊዜ ስለ መነኮሳትም አንድ ሺህ ጊዜ ስለ ኃጢአተኞችም አንድ ሺህ ጊዜ ስለ ሀገሪቱና ስለ ሕዝቦቿም አንድ ሺህ ጊዜ እያደረገች እየሰገደች ራሷን ጽኑ ግርፋት ትገርፍ ነበር። ከዕለታት አንድ ቀንም ጌታችን አምላካችን መዳን ያለም ኢየሱስ ክርስቶስ በቁስለኛ የኔ ቢጤ ተመስሎ መጥቶ ቁራሽ እንጀራ ለመናት። እርሷም ፈጥና አምጥታ ሰጠችው። እርሱም እንጀራውን ተቀብሎ

በመንገድ ብዛት ከመራመድ የተነሳ ደክም ያለሁና በጀርባሽ አዝለሽ የተሸኝሽ ዘንድ እወዳለሁ አላት። እርሷም ለችግረኞች አዛኝናትና ያንን በቁስል የተመታ ሰውነቱን ሳትጸየፍ አዘለችው። ትንሽም ይዘው እንደሄደች ቁስሉ ወዲያው እየተፈወሰ ሄደ። በዚህ የተገረመች እያለም ያን ጊዜ ፊቱ እንደ ፀሐይ አበራ፣ ሁለመናው ተለወጠ። በዚያም ጊዜ የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ ከጀርባ ወርዶ ከፊት ለፊቷ ቆመና

የከበርሽ አገልጋዬ ጸበለ ማርያም ሆይ ምን እንዳደርግልሽ ትፈልግያለሽ? ተወጃለሽ አላት። እርሷ ግን ከድንጋጤዋ የተነሳ እንደ በድን ሆና ወዲያው መሬት ላይ ወደቀች። ጌታም በቅዱሳን እጆቹ አንስቶ አበርትቶ አቆማትና ልብሽ የፈቀደውን የወደደውን ለምኝኝ አላት። እርሷም አምላኬ ሆይ በፊትህ ባለሟልነትን ሞገስን ካገኘውስ በሲኦል ያሉ ነፍሳትን በሙሉ ማርልኝ አለችው። እጅግ በጣም ይገርማል እኮ። በዚህም ምክንያት በእርሱ ቸርነትና በእርሷ አማላጅነት

ሲኦል ውስጥ ቁጥራቸው የማይታወቁ እጅግ በጣም ብዙ ኃጢአተኛ ነፍሳት ወጡ። ከዚያም መድኃኔ ዓለም ኢየሱስ ክርስቶስ ለእናታችን ለቅድስት ጸበለ ማርያም ሦስት በትሮችን ሰጣት። በእነዚህ ሦስት በትሮችም እየተመረኮዘች ሲኦል ውስጥ እየገባች በፈለገችው ጊዜ ነፍሳትን ታወጣ ነበር። ሰማያውያን ቅዱሳንና ቅዱሳን መላእክትን በሙሉ በዚህ ሥራዋ የወይን ፍሬ፣ የበረከት ፍሬ፣ የገነት ፍሬ እያሉ ስም አወጡላት።

እናታችን ቅድስት ጸበለ ማርያም የወደፊቱን ተንበያ ስለምትናገር ነቢይት እንላታለን። የሃይማኖትን ፍሬ እየዞረች ስለሰበከች ሐዋርያ እንላታለን። ማንም ሳያስገድዳት በፈቃዷ ራሷን እየገረፈች ታሰቃይ ስለነበረ ሰማዕት እንላታለን። ድንግል መነኮሲት ስለሆነችም ድንግል መነኮስ እንላታለን። እናታችን ቅድስት ጸበለ ማርያም እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በተጋድሎ በሕይወት ዘመኗ ሁሉ እየመጣች እንደ ጌታችን ጡቷን የምታጠባት ሲሆን ቅዱስ ሚካኤልን

ቅዱስ ገብርኤልንና ሊቀ ሰማዕታት ቅዱስ ጊዮርጊስን ይዛ መጥታ ሁል ጊዜም ቢሆን የሕይወት ዘመን ጠባቂዎቿ እንዲሆኑ አዝዛላት ነበር። ስምሽን የሚጠራ የተከበረ የተመሰገነ ይሁን፣ በእኔ በአምላኩ ዘንድም ምሕረትን ያገኘ የተባለችው እናታችን ቅድስት ጸበለ ማርያም የተወለደችው ጥር 18 ሲሆን የአረፈችው የእረፍት በዓሏም ደግሞ መስከረም 18 ነው። መድኃን ያለም ኢየሱስ ክርስቶስ ከታላቋ እናታችን ከቅድስት ጸበለ ማርያም ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር

አይለየን። አሜን። ይቆየን።